ዘፍጥረት ምዕራፍ አምስት የአዳም የትውልድ ሐረግ እንደሚከተለው ነው። እግዚአብሔር ሰውን ሲፈጥረው በራሱ አምሳል አበጀው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ በተፈጠሩም ጊዜ ሰው ብሎ ጠራቸው። አዳም ዕድሜው 130 ዓመት በሆነ ጊዜ እርሱን ራሱን የሚመስል ወንድ ልጅ ወለደ፣ ስሙንም ሴት ብሎ ጠራው። ሴት ሄኖስን ከወለደ በኋላ አዳም 800 ዓመት ኖረ ሌሎች ወንዶችና ሴቶች ልጆችንም ወለደ። አደም አጠቃላይ 930 ዓመት ከኖረ በኋላ ሞተ። ሴት ዕድሜው 105 ዓመት ሲሆን ሄኖስን ወለደ። ሴት ሄኖስን ከወለደ በኋላ 807 ዓመት ኖረ። ሌሎችን ወንዶችና ሴቶች ልጆችንም ወለደ። ሴት በአጠቃላይ 912 ዓመት ከኖረ በኋላ ሞተ። ሄኖስ ዕድሜው 90 ዓመት በሆነ ጊዜ ቃየናንን ወለደ። ሄኖስ ቃይናንን ከወለደ በኋላ 815 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆችንም ወለደ። ሄኖስ በአጠቃላይ 905 ዓመት ከኖረ በኋላ ሞተ። ቃይናን ዕድሜው 70 ዓመት ሲሆን መላአሌልን ወለደ። ቃይናን መላአሌልን ከወለደ በኋላ 840 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆችን ወለደ። ቃይናን በአጠቃላይ 910 ዓመት ከኖረ በኋላ ሞተ። መላአሌል ዕድሜው 65 ዓመት በሆነ ጊዜ ያሬድን ወለደ። መላአል ያሬድን ከወለደ በኋላ 830 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችን ወለደ። መላአሌልም በአጠቃላይ 895 ዓመት ከኖረ በኋላ ሞተ። ያሬድ እድሜው 160 ዓመት ሲሆን ሄኖክን ወለደ። ያሬድ ሄኖክን ከወለደ በኋላ 800 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችን ወለደ። ያሬድ በአጠቃላይ 962 ዓመት ከኖረ በኋላ ሞተ። ሄኖክ እድሜው 65 ዓመት በሆነ ጊዜ ማቱሳላን ወለደ። ሄኖክ ማቱሳላን ከወለደ በኋላ አካሄዱን ከእግዚአብሔር ጋር በማድረግ 300 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችን ወለደ። ሄኖክ በአጠቃላይ 365 ዓመት ኖረ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ስለወሰደው አልተገኘም። ማቱሳላ እድሜው 187 ዓመት ሲሆን ላሜሕን ወለደ። ማቱሳላ ላሜሄን ከወለደ በኋላ 782 ዓመት ኖረ። ሌሎች ወንዶችን ሴቶችን ልጆችን ወለደ። ማቱሳላ በአጠቃላይ 969 ዓመት ከኖረ በኋላ ሞተ። ላሜሄ ዕድሜው 182 ዓመት በሆነ ጊዜ ልጅ ወለደ። ስሙንም እግዚአብሔር በረገማት ምድር ከልፋታችን ከጉልበታችን ድካም ያሳርፈናል ሲኖህ ብሎ ጠራው። ላሜሄ ኖኅን ከወለደ በኋላ 595 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችንም ወለደ። ላሜሄ በአጠቃላይ 777 ዓመት ከኖረ በኋላ ሞተ። ኖኅ ዕድሜው 500 ዓመት ሲሆን ሴምን፣ ካምን፣ ያፌትን ወለደ። ዘፍጥረት ምዕራፍ 6 ሰዎች በምድር ላይ እየበዙ ሲሄዱ ሴቶች ልጆች ተወለዱላቸው። የእግዚአብሔር ወንዶች ልጆች የሰውን ሴቶች ልጆች ውብ ሆኖ አዩቸው፣ ከመካከላቸውም የመረጧቸውን አገቡ። እግዚአብሔርም ሰው ሟች ስለሆነ መንፈሴ እያዘነ ከእርሱ ጋር ለዘላለም አይኖርም። እድሜው 120 ዓመት ይሆናል አለ። የእግዚአብሔር ልጆች የሰዎችን ሴቶች ልጆች ተገናኝተው ልጆች በወለዱ ጊዜም ሆነ ከዚያ በኋላ ኒፍሊም የተባሉ ሰዎች በምድር ላይ ነበሩ። እነርሱም በጥንት ዘመን በጀግንነታቸው ከፍ ያለ ዝና ያተረፉ ናቸው። እግዚአብሔር አምላክ የሰው ዓመፅ በምድር ላይ የበዛና የልቡም ሐሳብ ዘውትር ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ። ልቡም እጅግ አዘነ። ስለዚህ እግዚአብሔር የፈጠርኩትን የሰው ዘር ከምድር ገጽ አጠፋለሁ፣ ከሰው እስከ እንስሳ በምድር ላይ ከሚሳቡ ፍጡራን እስከ ሰማይ ወፎች አጠፋለሁ ስለፈጠርኳቸው ተጸጽቻለሁና አለ። ኖህም በእግዚአብሔር ዘንድ ሞገስ አገኘ። የኖ ታሪክ እንደሚከተለው ነው ኖሆ በዘመኑ ከነበሩ ሰዎች ሁሉ ይልቅ ጻድቅና ከበደል የራቀ ሰው ነበረ፣ አካሄዱንም ከእግዚአብሔር ጋር አደረገ። ኖህም ሴም፣ ካም እና ያፌት የሚባሉ ሶስት ወንድ ልጆች ነበሩት። ምድር በእግዚአብሔር ፊት በክፉ ሥራ ረከሰች፣ በአመፅም ተሞላች። እግዚአብሔር ምድርን ምን ያህል በክፉ ሥራ እንደረከሰች አየ። ሰው ሁሉ አካሄዱን አበላሽቶ ነበርና። ስለዚህ እግዚአብሔር ኖህን እንዲህ አለው፣ ሰውን ሁሉ ላጠፋ ነው፤ ምድር በሰው አመፅ ስለተሞላች፣ በእርግጥ ሰውንም ምድርንም አጠፋለሁ። አንተ ግን በጎፈር እንጨት መርከብ ሥራ፤ ለመርከቧም ክፍሎች አበጅላት፤ ውስጧንና ውጭዋን በቅጥራን ለብጠው። እንዲህም አድርገህ ሥራት፤ ርዝመቷ መቶ አርባ ሜትር ወርዶ 23 ሜትር፣ ከፍቶ 13.5 ሜትር ይሆን። ለመርከቧ ጣራ አብጅላት። ጣራና ግድግዳው በሚጋጠምበት ቦታ ግማሽ ሜትር ክፍተት ተው። ከጎኑ አበራው ጣላት። ባለ ሶስት ፎቅ አድርገ ስራት። እኔም ከሰማይ በታች የሕይወት እስትንፋስ ያለባቸው ሕያዋን ፍጡራን ሁሉ ለማጥፋት ነው። በምድር ላይ የጥፋት ውሃ ወርዳለው። በምድር ላይ ያለ ሁሉ ይጠፋል። ከአንተ ጋር ቃል ኪዳን መሰርታለሁ። አንተና ወንዶች ልጆችህ ሚስትህና የልጆች ሚስቶች ካንተ ጋር ወደ መርከቧ ትገባላችሁ። ከአንተ ጋር በሕይወት እንዲቆዩ ከየዋን ፍጥሯን ሁሉ ተባዕትና እንስት እያድረግ ሁለት ሁለቱን ወደ መርከብ ታስገባለህ። ከእያንዳንዱ የወፍ ወገን፣ ከእያንዳንዱ የእንስሳ ወገን፣ በምድር ላይ ከሚሳቡ ፍጥረታት ሁሉ በየወገናቸው በሕይወት ይቆዩ ዘንድ ሁለት ሁለት እየሆኑ ወደ አንተ ይመጣሉ። ለአንተና ለእነርሱ የሚያስፈልገውን ምግብ ሁሉ አከማች። ኖም እግዚአብሔር እንዳዘዘው አደረገ። ዘፍጥረት ምዕራፍ ሰባት። እግዚአብሔር ኖኅን እንዲህ አለው፣ በዚህ ትውልድ መካከል አንተን ጻድቅ ሆነህ አግኝቻለሁና ቤተሰብን በሙሉ ይዘው ወደ መርከቡ አገባ። ከንጹሕ እንስሳት ሁሉ ሰባት ሰባት ተባዕትና እንስት፣ ንጹሕ ካልሆኑት እንስሳት ደግሞ ሁለት ሁለት ተባዕትና እንስት፣ እንዲሁም ከወፎች ወገን ሁሉ ሰባት ተባዕትና ሰባት እንስት በምድር ላይ ለዘር እንዲተርፉ ከአንተ ጋር ታስገባለ። ከሰባት ቀን በኋላ አርባ ቀንና አርባ ሌሊት በምድር ላይ ዝናብ አዘንባለው፣ የፈጠርኩትንም ይኸው ፍጣር ሁሉ ከምድር ገጽ አጠፋለሁ። ኖኅም እግዚአብሔር ያዘዘውን ሁሉ አደረገ። የጥፋት ውሃ በምድር ላይ በወረደ ጊዜ ኖህ የስድስት መቶ ዓመት ሰው ነበረ። ኖህና ወንዶች ልጆቹ፣ ሚስቱና የልጆቹ ሚስቶች ከጥፋት ውሃ ለመትረፍ ወደ መርከቧ ገቡ። ንጹሕ ከሆኑትና ንጹሕ ካልሆኑት እንስሳት፣ ከወፎችና በምድር ላይ ከሚሳቡ ፍጡራን ሁሉ ጥንድ ጥንድ ተባዕትና እንስት ሆነው ወደ ኖህ መጡ። እግዚአብሔር ኖህን ባዘዘው መሠረት ወደ መርከቧ ገቡ። ከሰባት ቀን በኋላ የጥፋት ውሃ በምድር ላይ መጣ። ኖ በተወለደ በ600ኛው ዓመት በሁለተኛው ወር ከወሩም በ17ኛው ቀን በዚያ ቀን የታላቁ ጥልቅ ምንጮች በሙሉ ተነደሉ፣ የሰማይ መስኮቶች ተከፈቱ። 40 ቀንና አርባ ሌሊትም በምድር ላይ ዝናብ ዘነበ። በዚያ ዕለት ኖኅና ልጆቹ ሴም፣ ካምና ያፌት፣ እንዲሁም ሚስቱ እና ሶስት የልጆቹ ሚስቶች ወደ መርከቧ ገቡ። ከደሩ እንስሳት ከየወገኑ፣ ከቤት እንስሳት ከየወገኑ፣ በምድር ላይ ከሚሳቡ ፍጡራን ከየወገናቸው፣ ከወፎች ከየወገናቸው ክንፍ ያላቸው ሁሉ አብረዋቸው ገቡ። የሕይወት እስትንፋስ ያለባቸው ፍጡራን በሙሉ ጥንድ ጥንድ እየሆኑ ወደ ኖኅ በመምጣት መርከቧ ውስጥ ገቡ። ሕያዋን ፍጡራን ሁሉ እግዚአብሔር ኖኅን ባዘዘው መሠረት ተባዕትና አንስት እየሆኑ ገቡ። ከዚያም እግዚአብሔር ከውጪ ዘጋበት። የጥፋት ውሃም ለ40 ቀናት ያለማቋረጥ በምድር ላይ ዘነበ። ውሃ እየጨመረ በሄደ መጠን መርከቧ ከምድር ወደ ላይ አነሳት። ውሃው በምድር ላይ በጣም እየጨመረና ከፍ እያለ ሲሄድ መርከቧ በውሃ ላይ ተንሳፈፈች። ውሃውን በጣም ከፍ በማለቱ ከሰማይ በታች ያሉትን ታላላቅ ተራሮች ሁሉ ሸፈናቸው። ውሃው ከተራሮች ጫፍ በላይ 7 ሜትር ያህል ከፍ አለ። በምድር ላይ የነበሩ ህያዋን ፍጡራን ሁሉ ወፎች፣ የቤት እንስሳት፣ የዱር እንስሳት፣ በምድር የሚርመሰመሱ ፍጡራን፣ ሰዎችን በሙሉ ጠፉ። በአፍንጫቸው የህይወት እስትንፋስ ያላቸው በየብስ የነበሩ ፍጡራን ሁሉ ሞቱ። ህይወት ያላቸው ፍጡራን ሁሉ ከምድረ ገጽ ጠፉ። ሰዎችና እንስሳት፣ በምድር ላይ የሚሳቡ ፍጡራንና የሰማይ ወፎች ከምድር ላይ ጠፉ። ኖኅና ከእርሱ ጋራ በመርከቧ ውስጥ የነበሩት ብቻ ተረፉ። ውሃውም ምድርን ሸፍኖ 150 ቀን ቆየ። ዘፍጥረት ምዕራፍ 8 እግዚአብሔር ኖኅና በመርከቧ ውስጥ ከሱ ጋር የነበሩትን የዱርና የቤት እንስሳት ሁሉ አሰበ። በምድር ላይ ነፋስ እንዲነፍስ አደረገ። ውሃውም ጎደለ። የጥልቁ ምንጮችና የሰማይ ውሃ መስኮቶች ተዘጉ። ዝናቡም መዝነቡን አቆመ። ውሃውም ከድም ከምድር ላይ ቀስ በቀስ እየቀነሰ መጣ። ከ150 ቀን በኋላም ጎደለ። በሰባተኛው ወር በ17ኛው ቀን መርከቧ በአራራት ተራሮች ላይ አረፈች። ውሃው እስከ አስረኛው ወር ድረስ እየቀነሰ መጣ። በአስረኛው ወር በመጀመሪያው ቀን የተራሮች ጫፎች ታዩ። ከ40 ቀን በኋላ ኖ የሰራውን የመርከቧን መስኮት ከፍቶ ቁራን ወደ ውጭ ላከ። ቁራውም ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበረ። ከዚያ በኋላ ኖ ውሃው ከምድረ ገጽ ጎሎ እንደሆነ ለማወቅ እርግብን ላከ። ነገር ግን ውሃው የምድር ገጽ ገና እንደሸፈነ ስለነበረ ተመልሳ ኖ ወዳለበት መርከብ መጣች። እርሱም እጁን ዘርግቶ ተቀበላት ወደ መርከቤቱን ማስገባት። ሰባት ቀን ከቆየ በኋላ ኖህ እርግቧን እንደገና ላካት። ሰባት ቀን ከቆየ በኋላ ኖህ እርግቧን እንደገና ላካት። እሷም ወደ ማታ ተመለሰች፣ እነሆ የለመለመ የወይራ ቅጠል በአፏ ይዛ ነበር። ያን ጊዜ ኖህ ውሃው ከምድር ላይ መጉደሉን አወቀ። ሰባት ቀንም ቆይቶ እርግቧን እንደገና ላካት። በዚህ ጊዜ ግን እርግቧ ወደ እርሱ አልተመለሰችም። ኖ በተወለደ በስድስት መቶ አንደኛው ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖ በመርከቡ ላይ ያለውን ክዳን አንስቶ ተመለከተ፣ የመሬቱን ገጽ እንደደረቀ አየ። በሁለተኛው ወር በ27ኛው ቀን ምድሪቱ ሙሉ በሙሉ ደረቀች። ከዚያም እግዚአብር ኖሆን እንዲህ አለው፣ አንተና ሚስትህ፣ ልጆችህና የልጆች ሚስቶች ከመርከቡ አውጡ። እንዲዋለዱ እንዲራቡና በምድር ላይ እንዲበዙ ከአንተ ጋር ያሉትን እንስሳትና በምድር ላይ የሚሳቡ ህያዋን ፍጡራን ሁሉ ይዛሃቸው ውጣ። ኖም ከልጆቹ ከሚስቱና ከልጆቹ ሚስቶች ጋር ወጣ። እንስሳቱ ሁሉ፣ ወፎችን፣ በምድር የሚንቀሳቀሱ ሁሉ በየወገናቸው ከመርገቡ ወጡ። ከዚያም ኖ ለእግዚአብሔር መሰውያን ሰራ። መሰውያው ላይ ንጹህ ከሆኑት እንስሳት ሁሉ እንዲሁም ንጹህ ከሆኑት ወፎች የሚቃጠል መስዋዕት አቀረበ። እግዚአብሔርም ደስ የሚያሰኘውን መዓዛ አሸተተ። በልቡም እንዲህ አለ፣ ምንም እንኳን ሰው ገና ከልጅነቱ ጀምሮ ሐሳቡ ወደ ክፋት ያዘነበለ ቢሆንም በእርሱ ምክንያት ሁለተኛ ምድርን አረግማትም። አሁን እንዳደረኩት የዋን ፍጡራንን ዳግመኛ አላጠፋም ምድር እስካለች ድረስ የዘር ወቅትና መከር ሙቀትና ቅዝቃዜ በጋና ክረምት ቀንና ሌሊት አይቋረጡም የማቴዎስ ወንጌል ምዕራፍ 3 በዚያን ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ ስብከቱም መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነበረ በነቢዩ በኢሳይያስ እንዲህ ተብሎ የተነገረለት እርሱ ነው በምድረ በዳ የጌታን መንገድ አዘጋጁ፣ ጎዳናውን አስተካክሉ እያለ የሚጮህ ድምፅ። የዮሐንስ ልብስ የግመል ጠጉር ሲሆን፣ ወገቡንም በጠፈር ይታጠቅ ነበረ። ምግቡም አንበጣና የበረሃ ማር ነበረ። ከኢየሩሳሌም ከመላው ይሁዳና በዮርዳኖስ ዙሪያ ካለው አገር ሁሉ ሰዎች ወደ ዮሐንስ ይጎርፉ፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ በእርሱ እጅ ይጠመቁ ነበረ። ብዙ ፈሪሳውያን፣ ሰዱቃውያን ወደሚያጠምቅበት ስፍራ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ለመሆኑ ከሚመጣው ቁጣ እንድታመልጡ ማን መከራችሁ? ለንስሐ የሚገባ ፍሬ አፍሩ። አብርሃም አባት አለን በማለት ራሳችሁን አታታሉ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳ ይችላል እላቸዋለሁና። እነሆ ምሳር የዛፎችን ስር ሊቆርጥ ተዘጋጅቷል። መልካም ፍሬ የማያፈራ ዛፉን ይቆረጣል፣ ወደ ሳትም ይጣላል። እኔ ለንስሐ በውሃ ጠምቃችኋለሁ። ነገር ግን ጫማውን መሸከም የማይገባኝ ከእኔ የሚበልጥ ሀያል ከእኔ በኋላ ይመጣል። እርሱም በመንፈስ ቅዱስና በእሳት ያጠምቃቸዋል። መንሹም በእጁ ነው፣ አውድማውን ያጠራል፣ ስንዴውን በጎተራ ይከታል፣ ገለባው ግን በማይጠፋ እሳት ያቃጥለዋል። በዚያ ጊዜ ኢየሱስ በዮሐንስ ለመጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን ይህማ አይሆንም፣ እኔ በአንተ መጠበቅ ሲያስፈልገኝ እንዴት አንተ ወደ እኔ ትመጣለህ? ብሎ ተከላከለ። ኢየሱስም ግድ የለም ፍቀድልኝ። ይህንን በማድረግ ጽድቅን ሁሉ መፈጸም ይገባናልና አለው። ዮሐንስም በነገሩ ተስማማ። ኢየሱስም እንደተጠመቀ ከውሃው ወጣ። ወዲያውኑ ሰማይ ተከፍቶ የእግዚአብሔር መንፈስ እንደ እርግብ ሲወርድበት አየ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ።